ያጣጥመዋል። ወደ ሶስተኛው ዙር እንሻገራለን። ከዛ በፊት እንግዲህ ቁጭ ብለን ትንሽ ደግሞ ተጨማሪ ነገሮች እናወራለን። ወደ ቲክቶክ እንምጣ። ለየት ያለ ቅርጽ ይዛችሁ እየሰራችሁበት ነው ያላችሁት። በተለይ የምንወዳቸው የነበሩ የህንድ ፊልሞች፣ ሙዚቃዎች፣ እንደዚሁ ተከታታይ ድራማዎች፣ ጽሁፎች፣ መጽሐፍ፣ ብቻ በጣም ቆንጆ ቆንጆ ነገር አውጣታችሁ በትወና እያሳያችሁን ነው። እንዴት ተጀመረ? ሙሉጌታ ዘ ሚካኤል ጀመረና ቲክቶክ መስራት ከዛ አንድ ስራ እንስራ አለኝ፣ ኢንቫይት አደረገኝ ከዛ በፊት አይ ቲንክ ሙሌ እና ትውድ አብራችሁ እየሰራችሁ ነበር አይደል? ቲክቶክ ላይ ምናምን። ትንሽ ሰነፍ ነኝ በቅርብ ነው የከፈትኩትና እስቲ ራሴን እሺ አክቲቭ ላድርግ፣ ወንድሜንም ሰፖርት ላድርግ ብዬ ሰራን። አንድ ቪዲዮ ሰራን እና በጣም ሰው ወደደው እኔም ወደድኩት። ለምንድን ቴም አፕ እናደርግም? ሶስታችንም የማለዳ ኮከቦች ነን። የምሬኛን አክቲንግ የሚናፍቅ ኦዲየንስ ካለን ለምንድን ለኦዲየንሱ የሚገባ ነገር ፕላትፎርሙ ምንም ችግር የለበትም። ቲክቶክ ሲባል ሰው ጭንቅላቱ ላይ በቃ መስነፊያ። እኔ እንደዛ ስለነበርኩ ነው። ሁሉም ሰው ላይሆን ይችላል። የምወደው ፕላትፎርም አደለም፣ አልነበረም እና ግን ለምንድን በፖዘቲቭ አናደርገውም የሚለውን አሰብንና ቀጠልን ማለት ነው። ቆንጆ ፊድባክ ነበር። ሰው ጋር አክሴፕታንስ አሪፍ ነው፣ ምናምን ደስ ይላል። ወድ ቀጠሉ ቲክቶክ ከሙሌጋ መጀመሪያ መስራት የጀመረን እና ጥሩ ነበረ፣ ነገር እየው እና ከዛ እኛ አሁን ስናስብ የነበረው እውነት ለመናገር ቲክቶክ ላይ የሚሰሩ ስራዎች አሉ፣ ሁሉም በየራሳቸው ጥሩ ናቸው ያስብነውና፣ እኛ ደግሞ ውስጣችን ሀሳብ ነበረ ብንሰራ ብለን የምናስበው ነገርና እሱን እየሰራን አዩዬ መጣች ተቀላቀለችንና ከዛ የሆኑ ስራዎች ስንሰራ በቃ ምት ማለት ጀመረ፣ መነቅነቅ ማለት መነቅነቅ፣ ኢኔሴንስ ሰው በደንብ እያየው እየወደደው ምጣእና፣ ቆንጆ ነበር። ቆንጆ ነው። እንዳልኩሽ ነው፣ አሁን ያዩን አክቲንግ በጣም ነው የምወደው፣ የሙሌንም እንደዛው ምናምን እና ልክ በዚህ መንገድ ደግሞ ጥሩ ሰው ጋር ጥሩ ኢነርጂ ካለው ሰው ጋር ምናምን ብቃት ካለው ሰው ጋር ስትሰሪ ደግሞ ጥሩ እይታ ይኖረዋል፣ ሰው ሰውም ይወዷል፣ እና ጥሩ ተቀበለን ብዬ አስባለሁ። ስትመርጡ ስራ እንዴት ነው የምትመርጡት? አሁን ሰው በጣም ያያቸው የሚያውቃቸው ፊልሞች አሉ፣ ድራማዎች ይኖራሉ፣ ሙዚቃዎች ይኖራሉ የሚወደዱ ልጅነቱን በጣም ብዙ ሰው የሚያስታውስበት የህንድ ፊልሞች ምናልባት ይኖራሉና እንዴት ነው የምትመርጡት ሀሳብ የምታነሱት? ጎበዝ ነች። ሁላችንም ነው የምንመርጠው። አሁን ሙሊን ለምሳሌ ያክል ይዞ ይመጣል። የህንዱን ለምሳሌ ያክል ሙሊን ያመጣው ሰርተናል። የሆነ ቆንጆ ስራ ደግሞ ተወድ ይዞ መጥቶ ነበር። አክሽን ነገር ነው። ስቶሪ ራሱ ጽፎ ሰራ ነው ማለት ነው። እኔም እንደዚሁ ሶስታችንም ይሄን ነገር ብንሰራው ምን ይመስላችኋል? በአንዳችን የተወሰነ አይደለም፣ በሶስታችን ነው። ከራሳችንም እንጽፋለን፣ የራሳችንን ነገር ይዘን እንመጣለን። ከዛ የፊልም ሲኖች ስናይ ቻሌንጅ ቢያደርጉን ብለን የምናስባቸውንም አሁን እየሞከርን ነው። ሮማንስና ድራማ ብቻ ኦዲንሱ እንዳይለምድ ወደ አክሽኑም ቆንጆ አድርገን እየገባን ነው። እንትን ላይ አሁን የሶስታችን ቲም አፕ ማድረጉና የእያንዳንዱ ኳሊቲ ምንድን ነው፣ ሙሌ በጣም ክሬቲቭ ነው ማለት እዛው ሆኖ የሆነ ነገር ክሬት ማድረግ ይችላል። እና እስፔሻሊ ኮሚዲ ላይ በጣም ሙሌ ጎበዝ ነው። አዩ ደግሞ ሙሉ ነገሩን ሪሼፕ ማድረግ ጥሩ ነች፣ በዚህ መንገድ ደግሞ እንደዚህ ይሁን ምናምን እና ዳይሬክቲንግም ላይ ስላለች እናውቃታለን በእሱ እና እሱ ነገሩን ማድረግ ላይ ከዛ እንዳለው አክቲንግም ላይ እንደዚሁ ጥሩ ነች ምናምን ራሱን ስለምሸፍን ብዬ ነው በእንትን ነው አሁን እኔ ጋር ለምሳሌ በቃ ኢነርጂ አለ ብዬ አምናለሁ። አሁን ቲማፕ ስናደርግ ስክሪፕት መጻፍ ላይ እነዚህ ነገሮች ሪሼፕ ቢደረጉ ብዬ የማሰባቸውን ስክሪፕቶች ይዤ እመጣለሁ። ከዛ ልክ ስንገናኝ ይሄ ኢነርጂ ነው አንድ ላይ ተሰብስበው አውትፑት ጥሩ እንዲሆን የሚያደርገው እና የሶስታችንም ኳሊቲ እንዳለ ሆኖ ሁሉም በየራሱ የሆነ ነገር ስላለው አድ ሲደረግ ሰው ጋር ጥሩ ነገር ፈጠረ ማለት ነው። ምን የተለየ ነገር ሆኖ ያገኛችሁት? አንደኛ አጭር የአንድ ደቂቃ ነገር ነው። በረጅም ፊልም ወይም ተከታታይ ድራማ ውስጥ ብዙ እድል አለ፣ በሀሳቦችን መግለጫችኝ ዋ ግን ወይ አንድ ደቂቃ ወይ ሶስት ደቂቃ ቢረዝም አስር ደቂቃ ድረስ ይሄዳል መሰለኝ። ግን እንደዛ ረጅም የሰራችሁ አልመሰለኝ፣ ጫጭር ናቸው። እና ፈታኝ ነገር ወይም የራሱ ሌላ አይነት ቅርጽ ኖሮትን ያገኛችሁት ፈታኝ ነገር አለው። ፈታኙ ነገር ምንድን ነው? በአንድ ደቂቃ ውስጥ የሆነ ታሪክ ጀምሮ መጨረስ ከባድ ነው። ከዛ አክት ማድረግ በስሜት መጫወት እና ሰቡ ጋር ያንን ስሜት ማጋባት መቻል በዛች ደቂቃ ውስጥ። ባይደዌ በጣም ሪርስ አድርገን አይደለም የምንሰራው። ስንገናኝ የምናውቃቸው ስክሪፕቶች አሉ። ስክሪፕቱን እናነብ እናንመጣለን። ስንገናኝ ነው ስሜቶቹን በመነጋገር ነው የምንሰራው። ከዛ አክት ሲደረግ አክት ሆን በቃ አክቲንጉ እንደዛው ላይፍ እንዲመስል የምናደርገው ኦንሴትም አንዳንዴ ልንሰራ ያሰብነውን ትተን ሌላም እንሰራለን። ይቀየር ይችላል እና ቀሎሽ የምትሰሪው ነገር ነው በቃ ፕላትፎርሙ ላይ በጣም አሪፍ አሪፍ ልጆች አሉ፣ ጎበዝ ጎበዝ ልጆች አሉ። እኛ አዲሽናል አንድ መጣን፣ ከባድ አይደለም። ግን ከለር ላይ ኤዲቲንግ ላይ ምናምን በቻልነው አቅም ፕሮፌሽናል እንዲሆን በደንብ እንጠነቀቃለን። በፊት ሙሌ ነበር ኤዲት ያደርግ የነበረው አሁን እሳቸው ናቸው ኤዲት የሚያደርጉት። ኤዲት እና ከለር እሱ ነው የሚሰሩ። በቃ ኢንተርቴን እያደረግን ነው የምንሰራው። በጣም ቆንጆ ነው። ሁሉም ቲክቶክ፣ የትኛውም አይነት እንደ የትኛውም አይነት ፕላትፎርም ጨዋታ የሚወደው ለጨዋታ አለው፣ በሙያው ለሚሰራ ዶክተሮች አሉ፣ የህግ ባለሙያዎች አሉ፣ በጣም ብዙ መረጃ የሚሰጡ ዜና የሚሰሩ ሰዎች አሉ። ልክ በቃ እንደ አንድ ትልቅ ሚዲያ አጠር ብሎ በጣም በቀላሉ እጃችን ላይ ስላገኘ ነውና ቀድሞ ደግሞ የተጠቀሙት ሰዎች ትንሽ ቅርጹ ስንትን ስላሉት ነው። ግን በእናንተም በራሳችሁ ስለመጣችሁ እናመሰግናችኋለን። ምስጋናን ካነሳን ደግሞ ወደኋላ ልመልሳችሁና ና ሶስታችሁም ሙሌ እዚህ የለም፣ ግን ቲክቶክ ላይ ብትገቡ አለ በብዛት አብረው እየሰሩ ነው። ታቁታላችሁ የማለዳ ኮከቦች ላይ የነበራችሁ ጊዜ አለ ፍጹም አስፋውና ሌሎች ባለሙያዎች እዛ በዳኝነት የነበሩ፣ አጠር ያለም ቢሆን ደግሞ ስልጠናም ነው እኮ አስተያየት መስጠት፣ እንዲህ ብታደረገው ማለት ከዛ በላይ ስልጠና ትሬኒንግ የለም መቼም። እና ያን ቆይታችሁን በየራሳችሁ ጊዜ እንዴት ታዩታላችሁ? እናመስግንበት አደል በዛው፣ ምስጋና የማለዳ ኮከቦች አንድ ሺ አምስት መቶ ተወዳዳሪ ነበር። እኛ የመጀመሪያው ዙር ማለት ነው። ከአንድ ሺ አምስት መቶ ተወዳዳሪ ቶፕ ስሪ ውስጥ መግባት በራሱ በጣም ቻሌንጅ አለሁ። ከዛ ግን ስድስት ወይም ሰባት ዙር ነው እንትን ያልነው እያለፍን እያለፍን ሄደን መጨረሻ ላይ ቶፕ ዋን ቶፕ ስሪ የኖረው ማለት ነው። በሰባት ዙር ውስጥ የማናቀውን አይነት አክቲንግ እንድንለምድ ሆነናል። አንዳንዱን ከቤታችን ተዘጋጅተን እንመጣለን። አንዳንዱ ደግሞ ፈተና እዛው ሰላሳ ደቂቃ የሰጠን እና ኦብዘርቭ አርጋችሁ ክሬት ሰምቲንግ የሆነ ነገር ክሬት አርጋችሁ ተውኑ እንባላለን። ወዲያውኑ ድንገተኛ አክቲንግ መስራት እኔ ከማለዳ ኮከቦች ነው የተማርኩት ብዬ የማስበው። ዘመን ላይ ስገባ ሶፊያ አልከበደችኝም። ቢከዝ በተለያየ ካራክተር ቀድሞ ፈትነውናል። ቶሎ ወደ ካራክተር ውስጥ መግባት ደግሞ እዛው በሚሰጠን ሰላሳ ደቂቃ እንድንለምድ አድርጎናል። ሶ በላይፌ በጣም ከማመሰግናቸው ሰዎች መካከል ሶስት አሉ። አንደኛው ፍጹም አስፋው ነው በትወዳ ይህንን ሀሳብ ክሬት አድርጎ እኛን ሌሎቹንም ወደ ሚዲያ ወደ መድረክ ስላመጣ ፍጹም አስፋው ባለህበት፣ እጅግ በጣም አድርጌ አመሰግናለሁ። ከዛ ወደ ሙዚቃው ስመጣ ደግሞ ናትኒኤል ግርማቸው ገጣሚ ናትኒኤል ግርማቸው የእኔን ሶስቱን ስራዬን አንደኛውን ሸበላ ለምን ሪራይት አድርጎልኛል፣ አስተካክሎልኛል፣ የወዘውዘኛል ና ኔን ሙሉ ግጥም እሱን የጻፈልኝ እሱ ብቻ ሳይሆን ጋይድ አድርጎኛል፣ እንደዚህ ብትሰሪ እንደዚህ እንደዚህ። ከዛ ዳይሬክቲንጉ ላይ ደግሞ የመጀመሪያ ያመነችብኝ ሴት ሳያት ደምሴ ነች። ሎሚ ሚዲያ ላይ ነው ገብቼ ማስታወቂያ ዳይሬክት ያደርግኩት ከዛ ነው። ወደ ሼም እንደፍሬ ሄድኩት እነዚህ ሶስት ሰዎችን ማመስገን እፈልጋለሁ። ከዝ በሶስቱ ሙያ አሁን አክቲፉኝ እየሰራው ነው። ትልቅ አስተዋጽኦ ነው። የመጀመሪያ ያመኑብኝ ሰዎች ናቸው። እና ባላችሁበት ክብረት ይስጥልኝ። ያመሰግናሉ፣ ሰላማችሁ ይብዛ። ብለናል በፍዜ ይቃል እኔ ጋ ደግሞ እንትን አሁን ውስጥሽ ያለውን ነገር ሰው ጋር አውጥቶ ማሳየት ከባድ ነው እና እሱም መንገድ እፈልግ ነበር በፊት እና ፍፄ ነው እሱን አሁን እንዳለችው አዩ ብዙ ነገሮችን አደላድሎ መስመር ያስያዘውና እንድንገባም እንድንታይም የሆነ ከሰው ጋር እንድትቀራረብ ያደረገሽ እሱ ነውና ይህም ብቻ በማድረጉ ፍፄን በጣም ነው የማመሰግነው። ሌሎቹ አሁን ያዩ ያለቻቸው ነገሮች ላለመድገም ነው። ብዙ ትምህርት ቤት ነው ያለው። በየዙሩ ብዙ ትምህርት ቤት በአንዱ ዙር ሌላ ብዙ ትምህርት ቤት በእያንዳንዱ ዙር አንዳንድ የሆኑ የሆኑ ሳብጀክቶች ለመማር ማለት ነውና እዛ ውስጥ ካሉት ከተወዳዳሪዎቹም ከውድድሩም ከምኑም በላይ ያገኘናቸው ሰዎች ሲመጡና ኤክስፒሪየንሳቸውን ሼር ሲያደርጉን የነበሩ ሰዎች ለህይወትም ነበር። እኔ እውነት ለመናገር ጋሽ ስዩምን በጣም ሪስፔክት ነው ማድረጋቸው በጣም ነው መወዳቸው። አሌክስንም እንደዛው በእኛ ዙር ሄለን ነበረች። ሄሉ በጣም አሁን ጠፍታለች፣ የለችም የት እንደሆነች አናቅም። በጣም በቃ የነሱ ሮል አሁን ላይፍ ላይ በደንብ እና አንዳንድ ምክር ለትወና ብቻ አይመስልም ወይ ሰርተን አክቲንግ እንደዚህ ነው ተብሎ ከመነገሩ በላይ አይደለም፣ በቃ ህይወት ውስጥ የሚገባ ነገር አለው። ስፔሻሊ ጋሽ ስዩሜን በጣም ነው ሪስፔክት ማድረጋቸው እና ሲያወሩ ግጥሞች ያውቃሉ። በጣም በጣም ነው መወዳቸው እና የምር የሆነ ሰንበዲ ከሳቸው ጋር ከተቀመጠ ተጠቅሞ ይወጣል ለላይፍ የሆነ ነገር ይዞ ይወጣል ምናምን እና ብዙ ነገር ብቻ ይንስ በህይወታችን አቅለለውልናል፣ ሰው ጋር እንድንቀርብ አድርገውናል፣ ሰው አይደንቲፋይ እንዲያደርገን አንተ ምናምን እንድንባል አድርገውናል። እና የዚህ ሁሉ መሰረት ደግሞ ፍፄ ነው፣ እና ፍፄም በጣም ነው ምናመሰግነው። ሰላሙ ይብዛ፣ ለሱ ነው። በጣም በጣም ጥሩ ቆይታ ነበረ። ሙዚቃ ላይ እንዴት ናችሁ? መረጥከው አለኝ። ሙዚቃ እኮ የወዘውዘኛልን እኔ ደስ ይለኛል፣ እና ቆንጆ አድርጋ ተበለው እባክሽ፣ ተወጪው ምን ወይ ማሻፕ እናደርገው እንዴ? ሶስት አድርጊልሽ፣ ሶስቱንም ባንዴ እናርገው እንዴ? እንደዛ ታደርጊዋለሽ ወይ? አብረን ለምን ፊውቸሪንግ ጋር ገባ። ተው ሸሸኝ፣ አልሸሽም ጭልምም የአንተ ሀገር ወዲያ ከወንዙ ባሻግር የእኔ ሀገር ከወዲ ወንዙን ሳንሻገር ታዲያ ምን አለበት የአም ሀገር የአም ሀገር እስኪ ስሞት ልስቀበር አንተ ልጄ ዛሬን ከንደር ገላ ገላ ገላ ገላ ተርቦ እኛን ተንኳላየ አልበላም ሀገሩን አላውቆ መንደሩን መጣው ፍለጋ የሸጋውነ ጨርሰናል። በጣም አሪፍ ልጅ ነው እንጂ እናመሰግናለን። በጣም እንመለሳለን። ላይ በላይ የተለያዩ ነገሮች ወስደናል። እኔ ነኝ ሁለተኛውን የቀመስኩት። አልተቀጣንም ሁላችንም በአጋጣሚ ሶስተኛው ዙር ላይ ተመልሰናል። አረንጓዴ ሆኖ ሀሙት ይሁን እኔ አላቅም ቅጠል ነገር ይሁን፣ ምንነቱ አልታወቀም። ለምለም ነው አረንጓዴ ነው። እኔ ለምለም ነገር ደስ ይለኛል። ገልጠሽ አልጨረሹም እ እሺ ከአዲስ አበባ አሰላ የሚጓዝ መንገደኛ በህዝብ ማመላለሻ መኪና አሰላ ለመድረስ አንድ ሰዓት ተኩል ወሰደበት። ከአሰላ ወደ አዲስ አበባ በግል መኪና ሲመለስ ዘጠና ደቂቃ ብቻ ወሰደበት። ለምን መኪና አልነዳሁት? ተኩል ወሰደበት ከአሰላ ወደ አዲስ አበባ በግል መኪና ሲመለስ ዘጠና ደቂቃ ብቻ ወሰደበት። እንዴ መልሱማ እንትን ነው። ሊቆጠር ነው አንድ ሰዓት ከስንት የፈጀበት፣ ከሰላሳ ደቂቃ? እንዴ የግል መኪና ይፈጥናል፣ አይደለም አዩ። ቆይ ቆይ፣ ዘጠና ደቂቃ ማለት አንድ ተኩላ። እንዴ አንድ ተኩላ። መጀመሪያ እኮ እግዚአብሔርን አንድ ሰዓት ድረስ ነው ያነበብኩት ሳስጠላ አልጠጣም ግዴለሽም፣ አይደለ ለመሰለሽ? እና ትቆጣኛለች። እንደት ለምን ለምን? እንደውም ማዘር ለምን ለም ጠጣች? የለማ ነገር ልጄ ትፈልጋለች። በስነ ስዓት አላነበብኩም። አንድ ሰዓት ተኩል ተኩል እንዴት አላነበብም አቤት ግን፣ አይ፣ እስቲ አየሁ ሻት ሻት አየሁ ሻት ሻት አየሁ። እኔ ግራዋ እየመሰለ ነው። ግዴለሽ፣ በቃ ከከብት አልወጣ ነው። ሂጂ። ጥሩ ነው። ማይ ጋድ፣ ምንድን ነው ግራዋ?

የቀድሞ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ስልጣን ላይ በነበሩበት ወቅት የሀገራችን የኢትዮጵያ ምክትል ፕሬዚዳንት የነበሩት ማን ነበሩ በሀይለማርያም የነበሩት ፕሬዚዳንት አሉ ከዛ ደግሞ ምክትል እኮ ናቸው መንገር አይቻልም እንዳትነግር ሰው የደረሰበት ይድረስበት እኔ ግን አውቃቸው ነበር መቼም ማትመልጨርስና መልሰልልቆይ ልክ እንደ አንድ ተኩል ገብቶኝ የቀድሞ ጠቅላይ ሚኒስተር፣ ሀይለማርያም ደሳለኝ ስልጣን ላይ በነበሩበት ወቅት የሀገራችን የኢትዮጵያ ምክትል ፕሬዚዳንት የነበሩት ማን ነበሩ? ወይዘሮ ሳህለወርቅ ዘውዴ። ጠቅላይ ሚኒስተር ፕሬዚዳንት? ኖ አይደለም። የቀድሞ ጠቅላይ ሚኒስትር ሀይለማርያም ደሳለኝ ስልጣን ላይ በነበሩበት ወቅት የሀገራችን የኢትዮጵያ ምክትል ፕሬዚዳንት እኮ ነው። ኢትዮጵያ ምክትል ፕሬዚዳንት የላትም ምክትል ጠቅላይ ሚኒስተር እንጂ ግን እንዳትሸወጂ። ጥያቄያቸው ላይ የሚያወጡት ላይ ትሪኪ ነው። ኖሌጅ ግን አንቺ የተሸወርሽው ምንድን ነው መሰለሽ? ምክትል ጠቅላይ ሚኒስትር ነው ያልሽው። መጠጣት አለባት። የለም ፕሬዚዳንት፣ የለም አይዞህ። ምንሽ ጋር ነው የተቀመጠው? ስጠጪው። ተወው፣ በእናትህ ለአንቃክ ላይ ለረጅም ደቂቃ ይቀመጣል። አትክ ያስጠላል። ማውራት ያስጠላሀል።

እንደው እሺ አንዲት እንጀራ በመጋገር ስራ የተሰማራች እናት በአንድ ሳምንት ሶስት ምጣድ ብትጋግር በአምስት ሳምንት ውስጥ ስንት ምጣድ ትጋግራለች?

ለማንኛውም ጥሩ ጊዜ ነበረን፣ ተጫውተናል። ሽንኩርታችንን ጠጥተናል። ግራዋ ለምለማችን ለምለም ጓደኞቼ ጨርሰናል። ቆይታችን በጣም ደስ የሚል ነበረ። ጥሩ ተጫውተናል። ቁም ነገሩም ቀልዱም አልቀረብንም። እኔ እንደዚህ ምር ብሎብኛል። ላመስግን አይደል፣ እየሳምንቱ አልባሽ ያስፈልገኛል። በለዚያ አልችለውም። ስለዚህ እንደዚህ በጥበብ ያሳምረኝን የዮናስ ጥበብ ቦሌ መድኃኒዓለም አለምነሽ ፕላዛ አንደኛ ፍሎር ላይ መቶ ስምንት ቁጥር ሂዱና ጎብኘት አድርጉልኝ። ቆንጆ ቆንጆ ምርጫዎች አሉት። ቆንጆ ቆንጆ ስራዎች አሉ። ጋብዣቸዋለሁ እኔ። ስትከታተሉ የቆያችሁት በዓባይ ቴሌቪዥን ዘወትር እሁድ ምሽት አንድ ሰዓት ተኩል ላይ ወደ እናንተ የሚደርሰውን የሰከላ ሾው ነው። ራኬብ አለማየሁ ነኝ። ዛሬ እንግዶቻችን ከእውቀትም ከመዝናናትም ቀላቅለን ነበር ያቀረብነው። አዩና ተወዳጅንም፣ በስተመጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ወደ ዩኒቲ ባንድ እንሄዳለን። ቆንጆ ሙዚቃ ሰምተን እኔ እመለሳለሁ።